ሰላም አሌይኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ? የትውልድ ሰዎቻችን ሰላም ናችሁ ወይ? ዛሬ ደግሞ በጥያቄያችሁ መሰረት ባለፈው በሰራነው ቪዲዮ የምትፈልጉትን ስለኛ ማወቅ የምትፈልጉትን ኮሜንት ላይ አስቀምጡልን ብለን ነበረ። የቻልነውን መመለስ የምንችለውን አውጥተን ይዘን ላችሁ መጥተናል። በዚህ ቪዲዮ ላይ የምንመልሰው ይሆናል። ላይክ፣ ሰብስክራይብ፣ ሼር አድርጉ። አዎ ሰብስክራይብ ደግሞ አርጉልን እና ጥያቄው ውዴ። ልጀምራ። አንደኛው እንዴት ተዋወቃችሁ ነው? የተዋወቅ ነውማ። ቀላል መሰላችሁ? ስንት አጨማለች። ሶሻል ሚዲያ ላይ ነው ቲክቶክ ላይ ታፕ ታፕ አደረገባት። ያው በቲክቶክ ነው፣ ቲክቶክ ላይ ተዋወቅን። ወደ ኢሞ አዞርኳል። ከኢሞ ተጋባን። ሁለተኛ የየት አገር ልጆች ናችሁ ነው። ይሄ ይታወቃል። እኔ ወሎ ነኝ፣ እሱ ደግሞ ሸዋ። እሱ ወሎ ናት እ ሰሜን የሸዋ ሪዎች ልጅ ነኝ፣ እሱ ሸዋ ነው። ብዙ ጊዜ ትጠይቃላችሁ። ሶስተኛ እድሜያችሁ ስንት ነው? እንግዲህ 26 አመቱ ነው እሱ። እኔ ይለፈኝ ልጅ ምክንያቱም ቆርጣችሁ ቲክቶክ ላይ እናንተ ስለማታምኑ ነው። እኔ ይለፈኝ፣ ችግር የለውም፣ ችግር የለውም። ግን እኔ በቃል መልስ አልፈልግም። አራት ከተጋባችሁ ስንት አመት ሆናችሁ ነው አምስት እኔ ካላችሁ ወይ ነው ይሄ ደግሞ ብዙ በቲክቶክም በዩቱብም ነው የምጠይቁት። ፍቅረኛሞች ነው ብዙዎቻችሁ የምንመስላችሁ እና ፍቅረኛሞች አይደለንም። አላወጣነውም እንጂ ኒካ አስረናል እና ባልና ሚስትለን። ስድስተኛ ማነው የፍቅር ጥያቄ ያቀረበው? እንጂ አታሳፍነኝ ሀራ ማለት ብለን። ሰባት የት ሀገር፣ ነው የምትኖሩት ነው?

በቃ በጣም ሀብታም ነው። ጤና ሀብት ነው፣ ጤና የድሮ አባባል ነው እንዴ። ዘጠኝ ነው ዘጠኝ። ሳሚ እምነቱ ምንድን ነው? እምነቴ እስላም ነኝ አልሐምዱሊላህ። እና እሱ ብዙ ልጆች ናቸው የምጠይቁት ሙስሊም ነው እና ሰልሞ ነው አሁን ደግሞ አይደለም፣ በእኔ ምክንያት አይደለም። ብዙ ልጆች እሷን ስላገባን የሰለመው ምናምን ይላሉ። እና ወንድ ልጅ ደግሞ ለሴት ብሎ ጭራሽነቱን የማይቀይርም። ሲጀመን ናስ ከምንተዋወቅ በፊት ድሮ ነው የሰለመው እና አሁን አይደለም። አስረኛ ያስቃል። አስረኛው ቆንጆ ወንድና ቆንጆ ሴት ለምንድነው የማይጋባው? ምን ማለት ነው? አሁን ይህ ጥያቄ ተጋብቷል እንጂ ከዚህ በላይ መጋባት ምናምን ቆንጆ ወንድና ቆንጆ ሴት ለምንድን ነው የማይጋባው? ማን ነው ቆንጆ? ማነው ቆንጆ? ያለ አይደለም። ኮሜንቶች ግን ተው እረፉ፣ እረፉ የምር። እና አስሩንም ጥያቄ መልሰናል። ሰብስክራይብ አድርጉን። አዎ ሰብስክራይብ አድርጉ፣ ታዩታላችሁ የምር ቪዲዮዎችን። በጣም እይታ አለው ግን ሰብስክራይብ እያደረጋችሁና አይደለም፣ ምን ችግር አለው? አከፍሉበት ምን አትሉበት ምናምን። አሁን የመጨረሻው፣ እንዴ የደበቅከ ሚስጥር ካለ ንገረኝ አልቀየምህም እኔም ስላለ እነግርሀለሁ። የምር የምር ቀጥ ብለን ንገረኝ። ማለት የካርኳቸ ልጆችልው ማለት ሁለቴ የካርኳቸ ልጆችእነት እንዳይመስል ነው። እኔ ግን የምር እየቀለድኩ አይደለም። አንድ ልጅ ብቻ አንድ ልጅ አንድ ሁለት አለኝ ብለሽ ነው የተዋወቅሽኝ። እሺ፣ አይ ውድ፣ እየቀለድኩ መስሎታል እንዴ? አሁን ፕሮሚስ ገብተናል። ኦኬ፣ ላንቀያየም። እና አንድ ልጅ አለችኝ እኔ። ዝጊው እና እንነጋገር። እህ ማለት ዝጊው እና እየቀለድኩ አይደለም። አይ ኦኬ፣ እሻል እኮ ካሜራ ፊት ነው። መመለስን ፈልገው ተቀብለሃል። ሴቷ ልጅ አይደል ልጅ እየቀለድኩ ነው እንደ መሰለህ? እየቀለድኩ አይደለም። ቁም ነገር እየቀለድኩ የምር ልበል አንድ ልጅ አለችኝ። አሁን ጠቀስኳቸው ፍሬንድ አደርጋለሁ ይሳካል ብዬ ነው። ወደ ግን አንቺ ምንም አልመሰለህም። ለምን እንደ የማላውቀው ነገር የለውም ስለ አንቺ ታዲያ፣ ኦኬ ማለት ታዲያ፣ አሁን እነሱን ጠቀስኩ ቢያንስ እንደዚህ ስላሳምንሀለሁ ብዬ ነበር። ግን አታምነውም። ለምን እንደውም አታምነውም። ቢኖረኝ እስኪ እንዴት ይችላል። እንደው የምር ነው። እየተናደርኩ ነው ብላ ያስቅም። እየተናደርኩኝ ነው። ምንም አልመሰለህም። ከተፈጠረው ከተፈጠረው ወላሂ ጆሮና እስክሰመምን አላመነልኝም። የምር እየተናደርኩኝ ነው። እና ወዶች አልተሳካልኝም። እንዳያችሁት ነው መጨረሻ ላይ አስቤበት ነበረ የሆን ነገር ብዬ እስኪ አክቶ ነው ያለው ወይስ አነጋገር ነው ያላሳመነ? ወይስ ለምንድነው ያላመንከው? ችግር ኖሮ ወላሂ ትቀበላለህ? አሁን ልጅ ቢኖረኝ ወላሂ በሀይቃ ሰላማት ነው። ሁሉንም ነገር እኮ ታውቃለህ። ግን አሁን የተደበቀ ልጅ ቢኖረኝ ትቀበላለህ? ላ ያስፈልግም እያለ እንደ ምን ታደርጋለህ? ይሄ በቃ ምን አደርጋለሁ፣ እንጀራ አባት ሆናለሁ። አያናድም? የምር አያናድም። ሰው እንደ የእውነት ተቀልጃለሁ እንዴ? በቃ ምንም ማድረግ አልችልም። ሰብስክራይብ አድርጉልኝ ውዶች። ጮክሽብኝ እያለ ነው ጨዋታ አይወድም። እኔ ግን አፌ ዝም አይልም። ለምን እንደሆነ አላቅም። በቃ አስተካክላለሁ እና ለምን ይህን ጨወቴ መቀነስ እንዳቃተኝ አላቅም። ጨወት እሱ አይወድም። እኔ ደግሞ ባልና ሚስት ሲጀምር ተቃራኒ ነው መሆን ያለበት። ልክ ሴት እና ወንድ እንደሆነ ነው። በፀባይም እንደዛው ነው እና እንደዚያ አሁን ተጫወታችሁ እና ሰብስክራይብ አድርጉን። አይታወቀኝም ለእኔ ስጮህ ብዙ ሰው ታውቀውታላችሁ። አዎ፣ ሰብስክራይብ አድርጉን ውዶቼ። ሰብስክራይብ አድርጉን። በአዲስ ነገር የምንመጣ ይሆናል። ቪዲዮ አልለቀቅንም ስንት ቀናችን። እና ውዶቼ ቻው በቃ